ለራሳችሁ ንገሩት። ዛሬ በሉ ዛሬ ነብይ ሔኖክ የሚናገረው ቃል የኔ ነው በሉ። መንፈስ ቅዱስ ዛሬ በራሱ ጥበብ ከጠባብ ሰፈር ያወጣችኋል። በእናንተ ዝግጅት ዓለም ራሱ በራሱ ጥበብ አይመጠናችሁም። ከተባለ ቦታ ያወጣችኋል። የሆኑ አገልጋዮች አሉ ዚህ ቤት ራሳቸውን ኢንተርናሽናል ሚኒስትሪ ውስጥ የሚያገኙ ነጋዴዎች አሉ። እዚህ ቤት ራሳቸውን ኢንተርናሽናል ቢዝነስ ውስጥ የሚያገኙ ላቢያቫቶሰ ገና እኮ ነው። እኔ ቃል አልጀመርኩም። ትንቢት አልጀመርኩኝም። ግን የያዛችሁ ክንድ ሲለቃችሁ አይቻል። ላቺቬንታ ናማስ ራፊት ኪማላቮስ ዋርቲኪ ባዲቫስ ይስሐቅ ዘፍጥረት ምዕራፍ 26 ላይ መጽሐፍ ቅዱስ እንደዚህ ይላል፣ ጉድጓድን ቆፈረ ይላል እና የመጀመሪያውን ጉድጓድ ሲቆፍር ቁጥር 19ኝ ላይ ቶሎ ቶሎ አንብብልኝ ቅዱሴ። የኢስሐቅ አገልጋዮች በሸለቆ ውስጥ ሲቆፍሩ ከጉድጓዱ የሚፈልቅ ውሃ አገኙ እ የጌራራ እረኞች ግን ውሃው የኛ ነው በማለት ከኢስሐቅ እረኞች ጋር ጠብ አነሱ። አሁን የኛ ነው ብለው ተከራከሩት። ቀጥል ከዚህ የተነሳ ይስሐቅ ያን የውሃ ጉድጓድ ኤሴቅ ብሎ ጠራው፤ በጉድጓዱ ምክንያት ተጣልተውበታልና። ከዛስ አሁንም እንደገና ሌላ የውሃ ጉድጓድ ቆፈረ። አሁንም ሌላ ግጭት ተፈጠረ። ስለዚህ የውሃ ጉድጓዱን ስጥና ብሎ ጠራው። ይሳቅም ይስሐቅም ያን ቦታ ትቶ ሌላ ስፍራ ላይ የውሃ ጉድጓድ አስቆፈረ። በዚህ ጊዜ ግን አንድም ሰው ጠባ አላነሳበትም። ስለዚህ ያን የውሃ ጉድጓድ አሁን እግዚአብሔር ሰፊ ቦታ ሰቶናል አሁን እግዚአብሔር ሰፊ ቦታ ሰጥቶናል። እኛም በምድር ላይ እንበዛለን። ሃሌሉያ። ይሄው ጠቦን፣ በዝናብ ሰው እየተሰቃየ ነው አይደል? ጌታ ግን የሚለኝ ይህን ነው። አሁን ግን ሰፊ ቦታ ሰጥቶናል። ዛሬ እንግዲህ በመጥበቡ ምክንያት ውጪ ሰው ዝናብ እየተደበደበ ነው አይደል? ግን እግዚአብሔር እዚህ ቤት የሚያስፋፋ ቅባት ልክ ያለዋል። ከማርያ መስፋፋት ከሰማይ የሚሰጥ መንፈስ ነው። ለዚህ ነው መጽሐፍ ቅዱስ እነዚህ አለ ስለልጅ ስለሞቱባት ሴት መጣና ስላልተሳካላት ሴት መጣና መውለድ ስለማችለው ሴት መጣና ካና ድንኳንሽንስፊ ላት ከየት መቶ ነው? መስፋፋት ለካ ከሰማይ ነው የድንኳንሽን ስፍራ አስፌው አላት፣ ካስማዎችሽም አይከልከሉ አላት። ለምስብ በቀኝና በግራ ተስፋፊ አለ። ሊማቶፌስ ያማስ እዚያ እንደ መስፋፋት በሉ አልሰማሁሽማ። ድንገት ቢዝነሳችሁ ይሰፋል። ድንገት መኖሪያ ቤታችሁ ይሰፋል። መጀመሪያ የቆፈረው ምንድነው? ስጥና ነው አሁን ስጥናና ኤሴቅ የኛ ነው ባያለው ብዙ ጊዜ ሁላችሁ መነጠቅን አትፍሩ። ቅድም እንደመሰከረልን ወንድማችን መባረርን አትፍሩ። ሄድ ከዚህ መባልን አትፍሩ። እግዚአብሔር እንድትባረሩ የፈቀደው ከትንሿ ቦታ ላይ ነው። ካልተባረርክ ሮሆ ቦታ አትደርስማ። ካላሳደዱ ሰፊ ቦታ አትገባም። ማላቬንቲ ማሶ የሰው እጅ የገፋችሁ ሰዎች ራሳችሁን ሰፊ ቦታ ታገኙታል። ሰዎች ያሳደዷችሁ ሰዎች ራሳችሁን ሰፊ ቦታ ታገኙታል። ናቲከማቱ ባራ አንደ ጊፋ ዳያሳ አንድ የነጠቋችሁ ሰዎች፣ አንድ የደፈኑባችሁ ሰዎች፣ አንድ ነገራችሁን ያሳጧችሁ ሰዎች

አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ አላማች ሆይ እልልበይ። ለምህና ልጅ ካላት ይልቅ አሲፋንያማ ቶፋ ልጅ ካላት ይልቅ መካን የሆነችው ልጆች በዝተዋል። ኧረ የሚያበዛ ቅባት መጥቷል። የሚያበዛ ቅባት መጥቷል። የገፏችሁ ይደነግጣሉ። ያሳደዷችሁ ይደነግጣሉ። የአራዲኬን ያፓፋንታ እግዚአብሔር ሕዝቤን ሰፊ ቦታ ከቷሏል። አራዲ ከማሰካ ሰፊ እንጀራ ስትበይ እያየው ነው። ሰፊ ነገር እጅ ሲገባ እያየው አሬ ባራ ማዲ ከማ የሚያስፋፋ ቅባት ዛሬ ጄፒኤስ ገብቷል። ሁናማካ አይ እግዚአብሔር አይኔን ከፍቶ ያሳየኛል። አይኔን ከፍቶ ያሳየኛል። የሆኑ ችካሎች እየተነቀሉ ነው። እዚህ ጋር አይበቃም እየተባለ እየተነቀለን

ለጂፒኤስ ተናገር ይለኛል። የሚሰሙን ሰፈር ሰፋ የሚሰሙን ሰፈር ሰፋ የሚያዳምጡን ሰፈር ሰማ ሰፋ ሰፋ ሰፋ አታካ ታካ ማቶፌን ያሳ አራቲ ከማሳ ያንዳንዶች ነገር ከአገር እየወጣ ነው። ከአገር እየወጣ ነው። ያላሰባችሁ ሰፈር እየገባ ድንበር እየተሻከረ ነው። የኢትዮጵያን ድንበር እየተሻከረ

አይችሉትም። መድፈን አይችሉትም። ለካፋን ያሳ ሰይጣን ሊነካው የሚፈራው በር ተከፈተ። ራንድ ጊማ ሱማጣ አባባባባባካ ሰይጣን ሊዘጋው የሚፈራው በር ተከፈተ። ሊያበላሸው የማይችለው ምንጭ ተከፈተ። ውራ ታካቲ ማቶባ ማንም አይችለውም። ማንም አይችለውም። ማንም አይችለው አሁን ምን ማድረግ ብቻ ነው የሚቻለው? መስማማት ብቻ ነው። ካንተ ጋር መስማማት ብቻ አንተን መቃወም አይቻልም። አላካፋኒያ አንተም መጋፋት አይቻልም። ኑቴባራዲ ሳ ስምህን ማንሳት አይቻልም። እግዚአብሔር ነው ያሰፋል። በጡንቻ አይደለም የሰፋሃ። በችሎታ አይደለም የሰፋሃ። በብልጠት አይደለም የሰፋሃ። ይሄ የኔ አይደለም። ይሄ የኔ አይደለም። ናኪማራባሃ እግዚአብሔር ራሱ አሰፋል። ማፋቶሳ ወዶኛልና፣ አዳኔ ወደ ሰፊ ስፍራ አወጥ ውል ፍቅሩ አንዱ የሚገለጠው አንተን በማስፋፋት ሰፋችሁ። ቪሪትዘ ፕሮፌት ኦፍ ጋድ የእግዚአብሔር ነብይ ነው እዚህ ጋ የቆመው አፌ ነው ጉልበቴ። ተስፋፋችሁ ተናገር አደርገዋለሁ ኔ ያለ ለዚህ ነው ይሁን አለ ሆነም ነው። ትስፋፋላችሁ። የሚያስፋፋ ቅባት ላችሁ ላይ ወደቅ። እንኳን ገፏችሁ ለካ ያባረሩሽ ከኤሴቅ ነው ከስጥና ነው ከረሆቦት ማባረር አይችሉም። ለካ ከረሆቦት ላይ መንካት አይችሉም። ተናግሬባችኋል። ይሁን አለ።